ሰላም እንደምን አላችሁ? ውድ የኢትዮ ቲቶር ዩቱብ ቻናላችን ቤተሰቦች ሰላም ታይበ ያላችሁበት ይድረሳችሁ። እንኳን ደህና መጣችሁ ወደ ኢትዮ ቲቶር ዩቱብ ቻናል። በዚህ ቻናል የተለያዩ መሰረታዊ የአማርኛና የእንግሊዝኛ ትምህርቶችን ታገኛላችሁ። ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ በመሆን በየጊዜው የምለቀቁ መሰረታዊ ትምህርቶችን በቀላሉ ታገኛላችሁ ማለት ነው። ቤተሰቦቻችን ከዚህ በተጨማሪ ደግሞ ከእኛ ጋር በአጭር ጊዜ ውስጥ አማርኛ፣ እንግሊዝኛ ወይም ኦሮምኛ የፈለጋችሁትን ቋንቋ በአጭር ጊዜ ውስጥ መልመድ የምትፈልጉት፣ ማለትም ማንበብና መጻፍ በትንሽ ወራቶች ውስጥ አውቃችሁ መውጣት የምትፈልጉት ከኛ ጋር እየተማሩ ያሉ ተማሪዎች አሉ። በአጭር ጊዜ ውስጥ ደግሞ ተምሮ የጨረሱ ተማሪዎችም አሉ። ከነሱ ጋር መማር የምትፈልጉት እየደወላችሁ በታች ባስቀመጥ ነው ስልክ እየደወላችሁ መማር ትችላላችሁ። መመዝገብ ትምህርታችሁን መጀመር ትችላላችሁ ማለት ነው። ቤተሰቦቻችን ከዚህ በተጨማሪ ደግሞ ዛሬ እንደተለመደው በጣም አሪፍና አስተማሪ የሆነ ቪዲዮ ነው ይዤላችሁ የመጣሁት። አብዛኛው ተማሪ አሁን ሲጀምር በተለይ ቤት ላይ እንግሊዘኛም አማርኛም በጣም ይፈራል። እና እኔ ደግሞ ዛሬ እንግሊዘኛም ቀለል ባለ መንገድ እንዴት እንደምናነባቸው ቀለል ያሉ ነገሮችን ይሸላችሁ መጥቻለሁ ማለት ነው። እነሱን በደንብ መጀመሪያ ካያችሁ በኋላ ከዛ በኋላ በሌሎች ላይ ጠንካራ ሆናችሁ ነው የምትቀጥሉት፣ ቤተሰቦች እርግጠኛ ሆኝ የምነግራችሁ። ስለዚህ እነሱ በጣም ስምፕል ናቸው፣ በጣም ቀላል ናቸው። እንዴት አድርገን ቀለል ባለ መልክ መጻፍና ማንበብን እንደምንለማመድ አሳያችኋለሁ ማለት ነው። ቤተሰቦቻችን አብራችን ቆዩ፣ ቀጥታ ወደ ቪዲዮ እንገባለን። ሶ እዚህ ጋር እንደምትመለከቱት ቤተሰቦቻችን ዛሬ ሁለት ነገሮችን ነው የምናያቸው። በእንግሊዝኛ በጣም አስፈላጊ የሆኑ ነገሮች ናቸው ማለት ነው። ስናነብም ስንጽፍም ብዙ ቦታ የምናገኛቸው ነገሮች ናቸው ማለት ነው። መጀመሪያ መሰረታቸው ላይ ያሉ ነገሮችን ማወቅ ስላለብን ነው ይህን ያመጣውላችሁ ማለት ነው። ቤተሰቦቻችን በጣም ቀልል ያሉ ነገሮች ናቸው፣ በጣም ስምፕል ነገሮች ናቸው። አንደ እኔ ከጠራው እናንተ በቀላሉ ትይዟችኋላችሁ። ስለዚህ እነሱን እጠራለሁ፣ ከዛ በእነሱ ተንተርሰን ደግሞ እንዴት ሰፋ እያደገን እንደምንሄድ እንግሊዝኛ ማንበብና መጻፍ እንዴት እንደምንለማመድ አሳያችኋለሁ ማለት ነው። ቤተሰቦቻችን ስለዚህ የምናያቸው ነገሮች ምንድን ናቸው? እንግሊዝኛ ላይ ብዙ ጊዜ አይ አም የምንላቸው ነገሮች አሉ። ለምሳሌ አም ወይም አይ አም አይ አም አይ አም አይ አም ምናምን እያለን የምናወራቸው ነገሮች አሉ። ብዙ ጊዜ አይ አም ስንል የሆነ ነገር እንደዚህ ነኝ ወይም እኔ እንደዚህ ነኝ ምናምን እያላችሁ ወይም እንደዚህ እያደረግኩ ነው ምናምን ለማለት ስትፈልጉ አይ አም ብላችሁ ነው የምትጀምሩት። ቤተሰቦቻችን አያችሁ፣ የመጀመሪያው አይ ፊደል ናት። ከዛ ሁለተኛ ላይ ደግሞ ኤ ፊደል ናት። ኤም አንድ ላይ ነው የሚመጡት አይ አም አያችሁ አይ አም አም ብላችሁ ነው የምታወሩት ብዙ ጊዜ ማለት ነው። ከዛ ሁለተኛ ላይ ደግሞ አይ ሃቭ አይ ሃቭ የምትላለች በታች ደግሞ እዚች ጋር አይ ሃቭ። አያችሁ አይ ሃቭ አይ ሃቭ ስንል ደግሞ የሆነ ነገር አለኝ ወይም የሆነ ነገር የሆነ ነገር ይዟል ለማለት ስትፈልጉ አለ ወይም አለው ምናምን የሚሉ አማርኛዎች ትይዛለች ማለት ነው። የአማርኛ ትርጉማቸው እንደዚህ ነው፣ አለ አለው ወይም ያዘው ያዘ ለማለት ስንፈልግ እንደዚህ አይነት ነገሮችን ግን እንጠቀማለን። ሶ እነኝን አሁን እንደውም ዛሬ እንግሊዝኛ ፊደላቶቹን ብቻ የምታውቁ ከሆናችሁም እንደገና ደግሞ ፊደላቶቹን አውቃችሁ ማንበብ ላይ እየተቸገራችሁ ያላችሁ ቢሆንም ዛሬ እችኛ አሁን አይ አም ምትሏል ይዛችኋል፣ አይ ሃቭ ምትሏንም ይዛችኋል። ሁለቱም ከያዛችሁ በኋላ እስኪ ሁለቶቹን ተጠቅመን ደግሞ ሰፋ ያሉ ቃላቶቹን እንዴት እያሰፋን መሄድ እንችላለን የምለውን ነገር ነው ማሳያችሁ። ሶ ቀጥታ አሁን ከነሱ የተመሰረቱ ቃላቶች አሉ በእንግሊዝኛም ትሞክራላችሁ፣ እነሱም ትርጉማቸውንም እያወቃችሁ ነው የምትሄዱት። ከዛ ደግሞ አማርኛ በአማርኛ ፊት ለፊት የተጻፈ ያለ ትርጉማቸው እነሱም እያነበባችሁ፣ አማርኛም የምትፈልጉት እየተማራችሁ ነው የምትሄዱት ማለት ነው ቤተሰቦቻችን። ኦኬ በጣም አሪፍ ሰው ቤተሰቦቻችን፣ አሁን እዚህ ጋር እንደምትመለከቱት ወደ አስር የሚሆኑ የእንግሊዝኛ ሀሳቦች አሉ፣ ወይም ፕሪዝ የምንላቸው በእንግሊዝኛ ፕሪዝስ የምንላቸው ሀሳቦች አሉ። ለምሳሌ እኔ እንደዚህ ነኝ፣ እኔ እንደዚህ ነኝ፣ ለእኔ ይህ ያለ ምናምን እያለ የምናወራቸው ነገሮች አሉ በእንግሊዝኛ። ስለዚህ በጣም ስምፕል ስለሆኑ እነሱን አሳያችኋለሁ ማለት ነው ቅድም አይ አም አይ ሃቭ ምናምን እያለን እየተጠቀምናቸው ነገሮች አሉ። እነሱን እየተጠቀምን እናያለን ማለት ነው። ቤተሰቦቻችን በጣም አሪፍ። ሶ ቤተሰቦቻችን ዛሬ እንግሊዝኛ ከመሰረቱ ትጀምራላችሁ ማለት ነው። ምንም የሚያስቸግር ነገር የለም። በደንብ አድርጋችሁ ዛሬ ብዙ ነገር እንደምትማሩ እርግጠኛ ነኝ ማለት ነው። ሶ እዚህ ጋር አሁን እንደምትመለከቱት አይ አም አይ አም አይ አም አይ አም አም አም አም እያለ ይመጡ አያችሁ። እስከ መጨረሻ አይ አም እያሉ ነው የሚመጡ ሶ እነኚህ ነገሮችን አይ አም የምትሏን ነገር በትክክል ይዛችኋል ማለት ፊት ለፊት ያሉ ነገሮችን ትሞክራላችሁ ስታነቡም ስጽፉ በጣም አስፈላጊ ነገሮች ናቸው እነኚህ ወይዚ አሁን የመጀመሪያው ሐሳብ አይ አም ብለን ምን እንደምንለው አሳያችኋለሁ አሁን ቤተሰቦቻችን በጣም አሪፍ ሶ እዚች ጋር አሁን ያለችው አይ አም ትላለች ከዛ ደግሞ ፊት ለፊት ያለችው አይ አም ሃፒ አም ሃፒ አያችሁ አይ አም ሃፒ አይ አም ሀፒ አይ አም የምትለውን ቅድም ያየናት እናት አያችሁ። እዚች ጋር ደግሞ ሀፕ አይ አም ሀፒ አያችሁ። አይ አም ሀፒ ስንል ምን ማለታችን ነው? እኔ ደስተኛ ነኝ። አያችሁ፣ እኔ ደስተኛ ነኝ እያላችሁ ነው ማለት ነው። አይ አም ሀፒ ወይም በጣም ደስ ብሎኛል እያላችሁ ነው ማለት ነው። ደስ ብሎኛል ወይም እኔ ደስተኛ ነኝ እያላችሁ ለማውራት ስትፈልጉ አይ አም ሀፒ ወይም አም ሃፒ አያችሁ። ቤተሰቦች ደጋግማችሁ ትላላችሁ። አም ሀፒ አም ሃፒ ቱ ዳይ ዛሬ ደስተኛ ነኝ። ደስተኛ ነኝ ወይም ደስ ብሎኛል ምናምን እያላችሁ ለማውራት ስትፈልጉ አይ አም ሃፒ ብላችሁ ታወራላችሁ ማለት ነው። በጣም አሪፍ ቤተሰቦቻችን። አንደኛ ሁለተኛዋ ደግሞ ማናት? አሁንም አይ አም ትለዋለች እዚህች ጋር አይ ፊደል እና ኤኤም አይ አም አይ አም አያችሁ አይ አም የምለው ቅድም ነኝ የምል ትርጉም አለ ብለናል። ስለዚህ ሁሉም ቦታ ላይ ነኝ ወይም ነው የምል ነገር አለ ማለት ነው። ሶ አሁን አይ አም ሃፒ ማለት ደስተኛ ነኝ፣ እኔ ደስተኛ ወይም በጣም ደስ ብሎኛል እያላችሁ ነው ማለት ነው። ደስ ብሎኛል እያላችሁ ነው ማለት ነው አይ አም ሃፒ ካላችሁ። እዚች ጋር ደግሞ አይ አም ፋይን፣ አይ አም ፋይን አያችሁ። ይሄ ደግሞ በእንግሊዝኛ ብዙ ጊዜ ኮማን ነገር ነው የሆነ ሰው መ የሆነ ሰው መጥቶ እናንተን እንዴት ናችሁ ብሎ ሲጠይቅ እናንተ ደግሞ ዴና ነኝ በአማርኛ ለምሳሌ እኔ ዴና ነኝ ሁሉ ሰላም ነው ምናምን ብላችሁ ስትመልሱ አም ፋይን ነው የምትሉት። አያችሁ አይ አም ፋይን አይ አም ፋይን ሃው አር ዩ ብሎ የሆነ ሰው ቢጠይቋችሁ አይ አም ፋይን እኔ ዴና ነኝ ብላችሁ ነው የምትመልሱት ማለት ነው። ሶ እዚህ ጋር አሁን ማሳየት የፈለኩት ነገር ምንድነው ቤተሰቦቻችን ብዙ ሰው እንግሊዝኛ እንዴት ከመጀመሪያው እንዴት መጀመር ይችላሉ ማንበብ እንዴት ሊሞክር ይችላሉ ምናምን እያላችሁ ነው የምትቸገሩት አደለ ለማውራትም እንደገና ደግሞ ለመጻፍም ለማንበብም ፍርሃት ነው በቃ ሌላ ነገር አይደለም በፍርሃት ብቻ ነው ከእውቀቱ ውጭ የምትሆኑት ማለት ምንም መፍራት አያስፈልግም ከመጀመሪያው ቀለል ያሉ ነገሮች እንደዚህ አይነት ነገሮች እንጀምራለን ከዛ በኋላ በራሳችሁ የሆነ ትንሽ ነገር እየጨመራችሁ ስትሄዱ ሙዳቸው ይመጣል ከዛ የሆነ በቃ እንደምትችሉ የሚያሳይ ነገር በራሳችሁ ላይ ይፈጠራል። ሶ ከዛ በኋላ በቀላሉ ትለምዱት አላችሁ ማለት ነው። ሶ እዚች ጋ ቤተሰቦች አይአም ፋይን አይአም ፋይን አላችሁ ማለት ምን ማለት ነው? እኔ ደህና ነኝ እኔ ደህና ነኝ እያላችሁ ነው ማለት ነው። ሶ አይአም ፋይን ስትሉ እኔ ደህና ነኝ እያላችሁ ነው ማለት ነው ቤተሰቦች። አሁን ነኝ ነኝ ነኝ ነኝ እያለን የምንጠቅሳቸው ነገሮች ናቸው፣ አብዛኞቹ አይአም እያለ የምንጀምራችሁ። ከዛ ደግሞ የሆነ ነገር እያደረጋችሁ ድርጊት ላይ ካላችሁ ደግሞ የሆነ ነገር እየሰራችሁ ከሆናችሁም እንደዛ ነው የምትጠቀሙት። አይአም የምለውን ተጠቅማችሁ አይኤንጂ የሚባሉትን ትጨምራላችሁ። ለምሳሌ አይአም ወርኪንግ። አይአም ወርክ ማለት አትችሉም። አይአም ወርኪንግ፣ አይአም ወርኪንግ፣ አይአም ድራይቪንግ ምናምን ማለት ትችላላችሁ። ያኔ የሆነ ነገር እየሰራችሁ እንደሆነ ነው። እዚህ ጋር ግን አሁን ነኝ ነኝ የምሉ ነገሮችን የሆነ ነገር አጠር ባለ መልክ ለመማር ስላለብን መጀመሪያ ቀን ስለሆነ እንደዚህ አምጥቻላችኋለሁ። በቀጣይ እንደዚህ አይነት ነገሮችን እመጣለሁ። የዛሬው በደንብ አርጋችሁ የተወሰነ ነገር በደንብ አርጋችሁ ከተከታተላችሁ የዛሬውን በደንብ አርጋችሁ ከተከታተላችሁ የሆነ ነገር እንደምታገኙ እርግጠኛ ነኝ። ከዛ በኋላ እየጨመረ እንሄዳለን ማለት ነው። ሶ ሁለተኛ አይ አም ፋይን አይ አም ፋይን ስንል እኔ ደህና ነኝ እያለን ነው ማለት ነው። ቤተሰቦቻችን በጣም አሪፍ። ሶስተኛ ደግሞ አሁንም አይ አይ ፊደላለች አንዷ ዚች ጋር አይ አም አይ አም ድራይቨር። አያችሁ አይ አም ድራይቨር፣ አይ አም ድራይቨር እኔ ሹፌር ነኝ ወይም እኔ አሽከርካሪ ነኝ እያላችሁ ነው ማለት ነው። ሊሆን የምታሽከረክሩት ነገር አለ መኪና ሊሆን ይችላል ሌላ ነገር ሶ አም ድራይቨር እያላችሁ ነው ማለት ነው ቤተሰቦቻችን ሶ አይ አም ድራይቨር ድራይቨር ስንል አያችሁ ድራይቨር ድራይቨር ብላችሁ ነው የምታነኩት ሶ አይ አም ድራይቨር ስትሉ ደግሞ ምን እያላችሁ ነው እኔ ሹፌር ነኝ እኔ ሹፌር ነኝ ወይም እኔ እኔ አሽከርካሪ ነኝ እያላችሁ ነው ማለት ነው። አሽከርካሪ ነኝ እያላችሁ ነው ማለት ነው። በጣም አሪፍ ሶ አይ አም ድራይቨር። አንደኛ ምንድን ነው ያልነው? አይ አም ሃፒ ደስተኛ ነኝ፣ አም ፋይን ደህና ነኝ። እዚህ ጋር ደግሞ አም ድራይቨር ካላችሁ እኔ ሹፈር ነኝ ወይም አሽከርካሪ ነኝ እያላችሁ ነው ማለት ነው። ቤተሰቦቻችን በጣም አሪፍ ኦኬ። ሌላ ደግሞ አይ አም ሸፍ አይ አም ሸፍ ሸፍ ታውቃላችሁ፣ ያው ምግብ የሚሰራ ማለት ነው። ሶ ሸፍ የሚለው እንደዚህ ነው የሚጻፈው ቼፍ እንደዚህ ነው የሚጻፈው ማለት ነው። ሶ አይ አም ሸፍ ስትሉ ምን እያላችሁ ነው? እኔ ሸፍ ነኝ ወይም ምግብ ነው የሚሰራው እያላችሁ ነው ማለት ነው። ቤተሰቦቻችን ሶ አይ አም ሸፍ አይ አም ሸፍ በእንግሊዝኛ ትላላችሁ ማለት ነው። ቤተሰቦቻችን በአማርኛ እኔ ሼፍ ነኝ ወይም ምግብ የሚሰራው ሰው ነኝ እያላችሁ ነው ማለት ነው ቤተሰቦቻችን። በጣም አሪፍ ኦኬ፣ በጣም አሪፍ እንግዲህ ቤተሰቦቻችን በጣም አሪፍ አራተኛዋን አይተናት አላሁን። አይ አም ሸፍ ወይም እኔ እኔ ሼፍ ነኝ እኔ ሼፍ ነኝ እያላችሁ ነው ማለት ነው። እኔ ሼፍ ነኝ እያላችሁ ነው ማለት ነው። በጣም አሪፍ ሰው አይ አም እያላችሁ እናንተ የፈለጋችሁትን ነገር ፊት ለፊት ታዝገባላችሁ ማለት ነው። ቤተሰቦቻችን በጣም አሪፍ ኦኬ። አይ አም የምለውን ነገር አሁን ትንሽ ነገር እያገኛችሁ እንደሆነ እንደገና ደግሞ አይ አም ብለን እንዴት እንደምናነበው አይ አም። በጣም አሪፍ። እዚች ጋር ደግሞ አይ አም ዶክተር፣ አይ አም ዶክተር ወይም አም ዶክተር። ያው እኛ ስንጠራና ፈረንጆች ስንጠሩ ተመሳሳይ አይደለን። እኛ አይ አም ምናምን እያለን ነው የምናነበው እነሱ ግን ስጠቀሙ አም እያሉ ነው የሚጠቀሙ ስለዚህ አሁን እኛ አይ አም ዶክተር አይ አም ዶክተር ወይም አም ዶክተር ነው የምንለው እነሱ ግን አም ዶክተር አም ዶክተር ምናምን እያሉ ነው የሚገልጹት ማለት ሶ አይ አም ዶክተር ወይም አም ዶክተር ማለት ምን ማለታችን ነው እኔ ዶክተር ነኝ እኔ ዶክተር ነኝ ማለታችን ነው ማለት ነው ቤተሰቦቻችን በጣም አሪፍ እኔ ዶክተር ነኝ፣ እኔ ዶክተር ነኝ። አም ዶክተር፣ አም ዶክተር እያላችሁ ነው ማለት ነው። ቤተሰቦቻችን በጣም አሪፍ ዶክተር። ኦኬ፣ ከዛ ቀጣይ ደግሞ ምንድን ነው አይ አም፣ አሁንም ሂዝ ዋይፍ፣ አይ አም ሂዝ ዋይፍ፣ አይ አም ሂዝ ዋይፍ። ሂዝ ስንል እዚቺ ጋር እኔ ሚስቱ ነኝ ወይም እኔ የእሱ ሚስት ነኝ እያለን ነው ማለት ነው። ሶ አም ሂዝ ዋይፍ እኔ ምስቱ ነኝ ምስቱ ነኝ። ሂዝ ስንል አንድ ሰው የእሱ እያለን ነው ማለት ነው። ሶ ያ ሰውን ገልጸን እኔ ምስቱ ነኝ ወይም እኔ የእሱ ምስት ነኝ እያለን ነው ማለት ነው። ሶ አም ሂዝ ዋይፍ አም ሂዝ ዋይፍ አያችሁ። አይ አም ሂዝ ዋይፍ። በጣም አሪፍ። እኔ ምስቱ ነኝ እያላችሁ ነው ማለት ነው። ቤተሰቦቻችን በጣም አሪፍ። ኦኬ ሌላ ደግሞ አይ አም ሄር ሳን አይ አም ሄር ሳን አይ አም ሄር ሳን። አያችሁ አይ አም ሄር ሳን አይ አም ሄር ሳን ስንል ሄር የምንለው ደግሞ ምንድን ነው? እዚህ ጋር የእሷ እንደ እንደማለት ነው። አያችሁ የእሷ እኔ የእሷ ልጅ ነኝ እያለች ነው ማለት ነው አይ አም ሄር ሶን ካላችሁ አምሄር ሶን ካላችሁ እኔ የእሷ ልጅ ነኝ ወይም እኔ ልጇ ነኝ እያላችሁ ነው ማለት ነው። ቤተሰቦቻችን በጣም አሪፍ። ሶ እዚህ ጋር አሁን ማሳየት የፈለግኩት ዋናው ነገር ምንድነው ቤተሰቦቻችን እናንተ አሁን እንግሊዝኛ ከማውራትም ይልቅ ማንበብ ላይ ነው አብዛኞቻችሁ የእኛ ቤተሰቦች ትኩረት የምታደርጉት። ሶ መጀመሪያ ቀለል ባሉ ነገሮች ላይ ለምሳሌ አይአም ብለን ከጀመርን አይአም የምለውን እስከ መጨረሻ እናመጣና ፊት ለፊት የተወሰነ የተወሰነ ነገር እየጨመርን እናያለን። ያኔ በቀላሉ እንዴት እንደምንጠራቸው እየተለማመድን እንሄዳለን ማለት ነው፣ ቤተሰቦቻችን እነኝህ ደግሞ በየቦታው የምናገኛቸው ነገሮች ናቸው። አይ አም ምናምን አይ ሃቭ ምናምን እንግሊዝኛ ላይ ብዙ ቦታ እናገኛቸዋለን። ሶ እነሱን እየተለማመዳችሁ ከግራውንዱ ማለት ከታች እንደዚህ ከጀመራችሁ በቀላሉ ማንበብን መጻፍ ትችላላችሁ ማለት ነው፣ ቤተሰቦቻችን በጣም አሪፍ። ኦኬ፣ የመጨረሻዋ ደግሞ በዚህ መስመር አሁንም አይ አም አም ጆኪንግ። አያችሁ፣ አም ጆኪንግ፣ አም ጆኪንግ። አያችሁ እየቀለድኩ ነው፣ ወይም አም ኪድንግ ወይም አም ጆኪንግ ማለት ይችላላችሁ። እየቀለድኩ ነው ወይም እየቀለድኩ ነኝ ለማለት ስትፈልጉ አም ጆኪንግ። አያችሁ፣ አም ጆኪንግ። አያችሁ አሁን አይ አም የምትሏን በደንብ ለምዳችኋል። ከዚህ በኋላ አይ አም የምትሏም በየትኛው ቦታ ላይ ቢታገኙ በቀላሉ ታነባታላችሁ በእርግጠኝነት። ሶ ፊት ለፊት ያሉ ነገሮችን ደግሞ እየሞከራችሁት ይመጣላችሁ። አም ጆኪንግ፣ አም ጆኪንግ ስንል እየቀለድኩ ነኝ ወይም እየቀለድኩ ነው ለማለት ነው ማለት ነው። ቤተሰቦቻችን በጣም አሪፍ። ሶ በዚህ በኩል ያየናቸው አጠቃላይ ከአይ አም ጋር የተገናኙ ነገሮች ናቸው፣ ወይም አይ አም እያለን የምንጀምራቸው ነገሮች ናቸው። ኦራይት አሁን ደግሞ ወደ ፊት ለፊት እንለፍና ትንሽ አይ ሃቭ አይ ሃቭ የምትሏን ቅድም አውርተን ነበር። የሆነ ነገር አለኝ ወይም አለው ወይም የሆነ ነገር ይዟል ያዘ ለማለት ስንፈልግ አይ ሃቭ እያለ ነው የምንጠቀመው። ቤተሰቦቻችን ቤት ሶ አይ ሃቭ የምትሏ አይ ዝች ጋለች ዝች ጋር ደግሞ ሃቭ አይ ሃቭ አይ ሃቭ አያችሁ፣ አይ ሃቭ አ አይ ሐቭ አይ ሐቭ ኤ ካር፣ አያችሁ ካር ማለት ያውታግታላችሁ፣ አብዛኞቻችሁ ካር ማለት መኪና ነው። ሶ አይ ሐቭ ኤ ካር አይ ሐቭ ኤ ካር አይ ሐቭ ኤ ካር ካልኩ ምን እያልኩ ነው ማለት ነው፣ ቤተሰቦቻችን መኪና አለኝ። በጣም አሪፍ። ታች ኮ ነው ያመጣውላችሁ ትርጉማቸውን ማለት ነው እዚች ጋር አይ ሃቭ ካር የሚለው እዚች ጋር ደግሞ እዚች ጋር ደግሞ በአማርኛ መኪና አለኝ እንደማለት ነው ሶ አይ ሃቭ ካር አይ ሃቭ ካር ስንል መኪና አለኝ እያላችሁ ነው ማለት ነው ቤተሰቦቻችን በጣም አሪፍ ሶ አይ ሃቭ አይ ሃቭ ምትሏን እንዳረሷት አሁን ቅድም አይ አም ምትሏን እንደያዛችሁ ራይት ኦኬ ሁለተኛዋ ደግሞ አይ ሃቭ እ ዶግ አያችሁ። አሁን ተመሳሳይ አንድ ነገር ነው የቀየርነው። አይ ሃቭ እ ዶግ አይ ሃቭ እ ዶግ አያችሁ። አይ ሃቭ እ ዶግ ስንል ምን አለን እያለን ነው። አይ ሃቭ እ ዶግ አይ ማለት እኔ ማለት ስለሆነ ሃቭ ማለት ደግሞ አለ እንደማለት ነው። ዶግ ማለት ውሻ ማለት ነው። ሶ አይ ሃቭ እ ዶግ አያችሁ። አንድ ላይ ስናነብ አይ ሃቭ ዶግ፣ አይ ሃቭ ዶግ። በጣም አሪፍ። አይ ሃቭ ዶግ ስንል ምን እያላችን ነው ማለት ነው? ቤተሰቦች ውሻ አለኝ እያለን ነው ማለት ነው። አይ ሃቭ ዶግ፣ ውሻ አለኝ እያለን ነው ማለት ነው። ቤተሰቦቻችን፣ በጣም አሪፍ። ኦኬ ሌላኛዋ ደግሞ እዚች ጋ፣ አሁንም አይ ሃቭ ምትለን ይዛችኋል ብዬ አስባል አይ ሃቭ ባግ ት አይ ሀብ ባግ አይ ሀብ ባግ ስትሉ ምን እያላችሁ ነው ማለት ነው? ቦርሳ አለኝ እያላችሁ ነው ራይት። ቦርሳ አለኝ አያችሁ፣ በአማርኛ ቦርሳ ባግ ማለት ቦርሳ ማለት ነው። እዚች ያለች ስለዚህ፣ አለኝ ስንል እንደዚች። ስለዚህ ቦርሳ አለኝ ወይም አይ ሀብ ባግ አይ እባግ በጣም አሪፍ አለኝ አለኝ፣ የሚለውን ትርጉም ብቻ ነው እዚህ ጋር የተጠቀምነው። ሌላ ቦታ ደግሞ ያዘ ወይም አለ ወይም አለበት ምናምን የሚሉ ነገሮችን መጠቀም እንችላለን። ሃቭ ስንል በየቦታው ይለያያል። እዚህ ጋር ግን ዓላማ የምንድነው እናንተ አይ ሃቭ የምትሏን በትክክል መጥራት ከለመዳችሁ በኋላ ፊትለፊት ለፊት የተጨመረችውን ነገር አንዷን በትክክል ከጠራችሁ አንድ ሀሳብ በትክክል ማንበብ እንችላችኋል ማለት ነው። ቤተሰቦቻችን ሶ አይ ሃቭ እባግ ማለት ቦርሳ አለኝ እንደማለት ነው። በጣም አሪፍ ኦኬ። ሌላ ደግሞ አይ ሃቭ ፍሬንድ፣ አይ ሃቭ ፍሬንድ። አያችሁ፣ አይ ሃቭ ፍሬንድ፣ አይ ሃቭ ፍሬንድ ካላችሁ ምን እያላችሁ ነው ማለት ነው? ጓደኛ አለኝ፣ ጓደኛ አለኝ እያላችሁ ነው ማለት ነው ቤተሰቦቻችን አይ ሃብ አ ቦይ ፍሬንድ ካላችሁ የወንድ ጓደኛ አለኝ አይ ሃብ አእግር ፍሬንድ ካላችሁ ደግሞ የሴት ጓደኛ አለኝ እያላችሁ ነው ዝም ብላችሁ ጓደኛ አለኝ ለማለት ስትፈልጉ ደግሞ አይ ሃብ አ ፍሬንድ አያችሁ እዚ ጓደኛ አለኝ ጓደኛ አለኝ እያላችሁ ነው ማለት ነው ቤተሰቦቻችን በጣም አሪፍ ሶ ምንድን ነው እያለ ያለ ነው እዚቺ ጋ አይ ሃቭ የምትሏና አይ አም የምትሏን በትክክል ተጠቅማችሁ ፊት ለፊት የተወሰነ ነገሮችን እየጨመረን ስንሄድ የማንበብ ብቃታችን በሚገባ መጨመር እንችላለን። የመጽሐፍ ብቃታችንም በዛው መጨመር እንችላለን ማለት ነው። ቤተሰቦቻችን በጣም አሪፍ በተከታታይ እንደዚህ አይነት ቪዲዮችን ይዤ እመጣለሁ ማለት ነው። ቪዲዮችን እናንተ ጋር ቶሎ እንድደርሱ ሳብስክራይብ አድርጋችሁ ቤተሰብ ሆናችሁ ከወጣችሁ ቪዲዮቼ ቶሎ ይደርሷችኋል ማለት ነው። ቤተሰቦቻችን ከዚህ በኋላ አማርኛም እንግሊዝኛም ደግሞ በጎን እያደረግን በጣም አስፈላጊ አስፈላጊ የሆኑ ነገሮችን አሁን በጣም ከፍተኛ ሌቨል ላይ ደርስን ወይም ከፍተኛ ደረጃ ላይ ያሉ እንግሊዘኛዎችን ለመልመድ ሊከብደን ይችላል ሶ ከመሰረቱ ጀምረን በጣም ቀለል ቀለል ባለ መልክ ምንም ሳታካብዱ እናንተም ቀለል ባለ መንገድ እየሞከራቸው ትሄዳላችሁ እንደዚህ አይነት ነገሮችን ደግሞ ጽፋችሁ እስኪ ትርጉማቸውን ትሞክራላችሁ ማለት ነው ከነኚህ ውስጥ ለምሳሌ አይአም ሃፒ አይአም ፋይን አም ድራይቨር ምናምን የሚሉ ብዙ ነገሮች አሉ ከነኚህ ውስጥ አንድ ነገር እናንተ ያወቃችሁት ነገር ካለ በኮመንት መስመር ላይ ትጽፉልኛላችሁ እየጻፋችሁት ይወጣላችሁ። ላይክና ሼር ማድረግ እንዳረሱ ቅድም እንዳልኳችሁ ደግሞ በተለያየ አጋጣሚ ትምህርት እድል ያላገኛችሁት፣ አሁን መማር የምትፈልጉት በአጭር ጊዜ ውስጥ በትንሽ ወራቶች ውስጥ ማንበብና መጻፍ ችላችሁ እንዲወጡ እናደርጋችኋለን ሶ አማርኛ እንግሊዝኛና ኦሮሚኛ ኦሮምኛ መማር ፍላጎት ያላችሁ እየተመዘገባችሁ መጀመር መማር ትችላላችሁ ማለት ነው። ቤተሰቦቻችን እስካሁን ስለምታበረታቱን ላይክ፣ ሼር ስለምታረጉን ከልብ አድርጌ አመሰግናለሁ። በሌላ ቀን በአዲስ ቪዲዮ እስክመለስ ድረስ ሰናይ ጊዜ። መምህር አዲስ ነበርኩ። አመሰግናለሁ።